እሰራለሁ ካልክ የትም ቦታ ገብተህ ትሰራለህ። በጥገናው፣ በኔትወርኩ፣ በተለያዩ አንግል እና ያው እንደ ኢንተርፕሪነር በሚለው ተወስደውና እዛ ላይ ነው ያለሁት። እስኪ ንምጣና መቼም ሀያታችን ወይ ደሞ አላህ የሚናገረው ነገር አለ። ይሄ ወማ ኸለቅቱል ጂነ ወል ኢንሰ ኢላ ሊየዕቡዱን እኔን ሊገዙ እንዲ ሰው ልጆችን አልፈጠርኳቸው የሚላል ና ይህ ኢስላም የሚባል ሃይማኖት አለን የምናምንበት የምንገዛው ጌታ አላህ የምንለዋለን ያው እንዳልኩ ነው። አንድ ነገር ስታውቀው አይደለም ሚለ በጣም ጣሙን የምታውቀው ያው በልጅነት ያው እንዲሁ ቁርኣን ቤት እንደዚህ ይሄድን እንቀራለን። ጀስት የቁርአን ቫልዩ ቁርኣን ለህይወት ያለው ዋጋ ዝም ብሎ ሳይገባ መቅዳት ስላለብህ ብቻ እንዲያል ደክሞ ትገባለህ ቤት ጀስት ደክሞ ሀል ፀሐይ ነው የዋልከው አቧኋራው ከዛ ትንሽ ታርፍና ስቲ ትንሽ ወይ ዝም ብሎ አላህ አገርቶልህ ልቅራ ትላለህ። ልክ እየቀራ እየቀራ ስትል ድካም ይለቀል። ለቀልብ እንኳን ራሱ ሰኪና ላይ በጣም መድኃኒትነት አለ፣ የሚለውን ለምሳሌ በሩቅያ ብለ የምናስቀምጠው ምን አለ ስ በመድኃኒትነት። ፋይር ኤጅ ወር ደግሞ ይሄ ወጣትነት እድቤ ቻሌንጅ አለው አይደለ። አዛ ታይም እየቀራት ትመጣለህ። እያወቅ ትመጣለህ ደሴ ነው።

ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን በሙሉ የአላህ ሰላም እዝነትና በረከቱ በእናንተ ላይ ይሁን። ይህ ፕሮግራማችን አያ ወሂካያ የተሰኘው ፕሮግራማችን ነው። እንግዲህ ዘንድሮ በምዕራፍ ሁለት ነው የመጣንላችሁ። በዚህ ፕሮግራማችን ላይ በተለያዩ የስራ ዘርፎች ላይ ያሉ ወንድሞቻችን እዚህ እርስ በመጋበዝ ተሞክሯቸውን የሚያካፍሉበት እናንተን ያስተምራሉ የሚሉ ጥያቄዎችን የምናነሳበት ፕሮግራማችን ነው። የዛሬ እንግዳይ ወንድም ዓሊ እንኳን በሰላም መጣ። እንኳን ሰላም ቆያችሁ እስኪ በቅድሚያ ራስን አስታወቀን አስታውቀን። አለ ስሜ የዓሊ ሙሐመድ ይባላል። የተወለድኩት ሱዳን ሀገር ገዳሪፍ ከተማ ውስጥ ነው። ማሻላ። ሱዳን ሱዳን ነህ ማለት። በተለያየ አጋጣሚ ሰው ከሀገር ሀገር ሙቪ ወደዛ ያው ነው እንጂ ስለዚህ እንዴት ነበር ሲያሪ ምናልባት ያንተ የተወሰነን ና ወደ ቀጣይ ጥያቄዎች ምንሄድ ይሆናል። ከኤለመንተሪ ጀምሮ ያሉ ሀያቶች ምን ይመስላሉ? በትምህርት በኩል በኪላት በኩል ስ አየይዘን እስኪንያቸው በትምህርት በኩል ያው በኮምፒተር ሳይንስ አሁን ቢኤስሲ ያው ግራጁዌት ነኝ። አሁን ላይ ወደ ኤለመንታሪ ስመለስል ደግሞ ያው በተለያዩ ክፍለ ሀገራት እንደዚህ ከሱዳን በኋላ ሽፍት ሲያደርጉ ወላጆቼ ያው ስንገባ ኢሚዲየትሊ ወደ አገር ቤት ሲመጡ በቦርደር አካባቢ ነበር የገቡት። ታውቀው እንደሆነ ወደ ሁማራ አካባቢ ነው። እዛ አንደኛ ክፍል ሀምለ ሀሙሽቴ አባቴ ትምህርት ቤት ይባላል። እዛ አንደኛ ክፍል ጀመርኩ። ያው ከዛ በፊት የቁርኣን እንትኑ አለ ሱዳን ላይ ገዳሪፍ ላይ ጥምትን ብላል ቀርተናል። ከዛ በኋላ ወደ አንደኛ ክፍል አንደኛ ክፍል በተርም ወደ ሁለተኛ ክፍል እዛው አለፍኩኝ። ቀጥሎ በጎንደር ሶስተኛ ክፍል እዛ ተማር ሶስተኛ ክፍል ከሶስተኛ ክፍል በኋላ ወደ አራተኛ ክፍል ማይካርዳ የምትባል ከተማ ሰባት ስምንት ማይካራል ዘጠኝ ጎንደር አስር እያለ ኮሌጅ ጎንደር ጨረስኩ። ዩኒቨርሲቲም እዛው ስታፎም የተቀጠርኩ በቴክኒካል አሲስታንስነት ጎንደር ላይ እዛ ትናለ ያ እንዲ እንዲህ ያለ ሀያት ቀጠለ። አዲስ አበባ 2013 ገባው። ስገባ ያው ሳየው የቢዝነስ ኤሪያው በጣም ምቹ ነው፣ ወደ ቢዝነስ ብገባ ይሻላል። በፕሮፌሽን የተወሰነ ቻሌንጂንግ አለው። አዲስ ሆነ ስገባ፣ ኤሪያውን አታውቀውም፣ የማህበረሰቡ አኗኗር አታውቅም፣ ብዙ ነገር አለው። ብቻ ያ ቻሌንጂንግ ነበረ። አልሐምዱላህ አሁን ነገሮች ቀስ በቀስ እያሉ ስታከ ይህን ይመስላል። አሁን ላይስ በምን ላይ ትገኛለህ የሚለው ምን አይነት የስራ ዘርፎች ላይ ገብተህ ሰርተህ ታውቃለህ ከዚህ በፊት? አሁን ላይ ያው በሙያ ነው በሙያ ነው በኮምፒውተር ሙያው ሆኖ ኤቭሪዌር ሙያው የሚጋብዘው የስራ ድር ሲኖር የመግባት የመስራት ቢካውዝ ቴክኖሎጂ በጣም ሰፊ ነው። ለመስራትም እንትን የለውም እሰራለሁ ካልክ የትም ቦታ ገብተህ እሰራለሁ በጥገናው በኔትወርኩ በተለያዩ አንግል እና ያው እንደ ኢንተርፕሪነር በሚለው ተወስደውና እዛ ላይ ያለሁት። ማሻአላህ። አንድ መረጃ ሰምቼ ነበረ። ምናልባት ኮርዶቫ የሚባል ትምህርት ቤት አለ መሰለኝ፣ እና እዛ ላይም ደግሞ የሆነ ክፍል ላይ እንዳለ የሰማ መስሎኝ የነበረ። እነሱ እንዴት ነው? አይ ባለቤት ባለቤትነት ይዛለች። መረጃ ግን ትንሽ ደግሞ መርሃ ልዩዋ እስኪ ንምጣና መቼም ሀያታችን ወይ ደግሞ አላህ የሚናገረው ነገር አለ ይሄ ወማ ከለቅቶ ልጅና ወል ኢንሰ ኢላ ሊየዕቡዱ እኔ ሊገዙ የሰው ልጆችን አልፈጠርኳቸውም የሚላልና ይህ ኢስላም የሚባል ሃይማኖት አለን፣ የምናምንበት የምንገዛው ጌታ አላህ የምንለዋለን። እስኪ እንደው እንዳንተ ኢስላም ማለት ምን ማለት ነው? እንዴት ትረዳዋል? ኮንሰፕቱ አሁን በዚህ ባጭር እንትን የሚገለጽ አይደለም። በጣም ሰፊ ነው። ጀስት ያው እኛ እንዲሁ እዚሁ ማለት ካለብን ትንሽ ትምህርት ነገር ተብሎ ለማለፍ ነው እንጂ ሰፊ ነው። እና ኢስላም ማለት ያው የእውነት መንገድ፣ የብርሃን መንገድ፣ በቃ ትክክለኛው መንገድ ብዬ አምናለሁ። ነውም ደግሞ ያ ነው። ቢካዝ ስትኖረው ስታጣጥሙ ታውቀዋለህ። ያ ካላወቀው ያው እንትን ነው የሚሆንብ፣ ይሄ ሀሳብ ሆኖ የተባለ ነገር ሆኖ ዝም ብሎ እንዲሁ ያልፋል። እና የእውነት ከኖርከው የእውነት ካወቅከው ግን ብርሃን ነው ያንን ነው ስላማት ለእኔ እሱ ነው እንደ መንደድር ያልጠቀማት ብዬ ነው በዚህ በእስልምና ውስጥ ደግሞ ምንድነው ዋና እንደ ማንዋል የሚጠቀሙት ደሞ መመሪያቸው ምንድንነው ውስጥ ደግሞ በተለይ ንን ሙስሊም የሆኑ አካሎች ሊካተነው ስለሚችል ማለት ነው ቁርአን ነው እና ከዚህ ከቁርአን ጋር ያለህ ተዋህዶ እንዴት ነው ህይወት ከቁርአን ጋር ምን ይመስላል የሚለውን ደግሞ ዳሀስ ብናደረግም ደስ ይለኛል። ህይወት ከቁርአን ጋር ያው እንዳልኩ ነው። አንድ ነገር ስታውቀዋል ን የሚለ በጣም ጣዕሙን የምታውቀው በልጅነት፣ ያው እንዲሁ ቁርአን ቤት እንደዚህ እየሄድን እንቀራለን። ደስ የቁርአን ቫሊዩ ቁርአን ለህይወት ያለው ዋጋ ዝም ብሎ ሳይገባ መቅዳት ስላለበህ ብቻ እንዲ እንቀራለን ከዛ እንትን የለው ወደ ህይወት የእውነት የኑክ ስትመጣ ነብስ ያውክ ስትመጣ ስትሄድ ስትሄድ ግን ቁርአን በቃ ኢትስ ለሁሉም ነገር መንገድ ነው ወደ ሚል የሚወስድህ ሳትፈልግ በግድ የሆኑ ነገሮች ማየት ትጀምራለህ። ላይክ ዋት ካልከኝ ለምሳሌ ለአይነ ናስ ወይም ደግሞ በቃ ይሄ ፕሮቴክተር ነው አይደል? ሌጠዋት ለምሳሌ መቅራት ያለብህ አያቶች ይኖራሉ። በጣም ብዙ ነገሮች አሉ፣ እና እነዛን ያው መጀመሪያ በልጅነት ዝም ብሎ እየቀረ መጠን ቁርኣን መቅራት ቻልን። ከዛ ወደ ቢዝነሱ ወደ ተለያዩ ነገሮች ስገባ ምናምን ደክሞ ትገባለህ ቤት፣ ደክሞ ደክመሃል፣ ፀሐይ ነው የዋልከው አቧራው። ከዛ ትንሽ ታርፍና ሆነስ ትንሽ ወይ ዝም ብሎ አላህ አገርቶልህ ልቅራት አለህ ልክ እየቀራ እየቀራ ስትሄድ ድካም ይለቀሃል። ሲ ሶ ኮኔክት ታደርገዋለህ አ ያ ማለት የሆነ ኤነርጂ አለው ማለት ለህይወት ስ በጣም ብዙ የተባሉ ቁርኣን ሊቃውንት ብዙ ማለት የሚችሉት ብዙ ነገር አለ። እኔ አሁን ያልኩ ትንሿን ነው። ለንቃተ እራሱ ልንቃ ብለህ እየቀራ እየቀራ ስትሄድ የሚሰጥህ ኤነርጂ አለ ያ እና ለህይወት ይሄ ነው ይሄ ነው ብለህ ምታበቁ አይደለ። በጣም ብዙ ነገር የተሰጠ ደግሞ የተቀመጠ ስትራክቸርም አለ። ለምሳሌ በሩቅያ የምናስቀምጠው ምን አለ ስ በመድኃኒትነት ያ የሚሰጥ ምን አለ ስትራክቸር አለ። እዛ ውስጥ ገብተህ ደግሞ ስታውቀው ያን የሚገባህ ነገር ብዙ ነገር አለ። እና ቁርአን በአጠቃላይ ይሄ ፓወሩ ለህይወት በጣም ብዙ ነው። ወላሂ ፊደላቶቹ ራሱ ሴንስ ማድረግ የሚችል ሰው በጣም ፓወር አላቸው። ቶ እና ይሄ ቃላቱ፣ ኮንሰብቱ ያም ሆኖ እኮ አትደርሱበትም እየተባል ነው አለ። ቢካውዝ እስካለ ድረስ ነው እንትኑ ፓወሩ እስካለ፣ አሁን እኛ አለን ለእኛ ቁርአን ነው አሁን በቃ አሁን ባለን ከአንድ ሺህ ዓመት በኋላም ያ ያ ትውልድ ደግሞ የሚደርስበት የራሱ የሆነ ቁርአኑ ላይ ራሱ ሳይቀየር የሆነ ነገር ይኖራል። እና ለእኔ ቁርአን ይሄ ነው ከህይወት ካሳገናኝ በጣም ደስ የሚል ነው የገለጽክልኛል። የመጀመሪያው ነገር መድኃኒትነቱ ነው። በቃ ምንም እንትን የማንለው ነገር መድኃኒትነት አለው። ሽፋ አይነናስ የምንለውም ሊሆን ይችላል ወሌላ ነገሮች እንዳለ ለቀልብ እንኳን ራሱ ሰኪና ላይ በጣም መድኃኒትነት አለ የሚለውን ብልህኛል። ሁለተኛ ደግሞ ያነቃቃል ራሱ ፓወርፉል ነው የሚያደርግ የደ ሙሁር ቅሌላ አለም ላይ ገብተ ትንሽ እያነበብክ ቤት ቁጥር የንብብ እንደ አዲስ ራስን አብዴት የምታደረግበት ነገር ነው በሚል ገልጸህልኛል። መርሐባ። አሁንም ከዚሁ ዙሪያ አልወጣም ቁርአን ዙሪያ ላይ ትኩረት ላድርግና ማለት ነው ተጽዕኖ የፈጠረብህ የቁርአን አያ ወይ ደግሞ የረሱል ስላ ስለም ሀዲስ ይኖራል አንተ ላይ ተጽዕኖ ፈጥሮብኛል ብለህ የምታስበው በህይወት የማረሰው ነው ብለህ አሁን ይሄኛው አያ ነው ብዬ ስፔሲፊካሊ ላልገልጽልህ ይችላሉ። አታቆ ማድረስ አታረገውም። ነገር ግን የሆነ ሰዓት ላይ ያው የጉርምስና እድሜው አለ ትመጣለህ፣ ከዛ የሆነ ብዙ ትላል አይደል፣ ትታረቃለህ። መንገድህ የሆነ ቀጥ አይልም። ፋየር ኤጅ ወር ደግሞ ይሄ የወጣትነት እድሜዎች ቻሌንጅ አለው አይደል። እዛ ታይም እየቀራህ ትመጣለህ፣ ያው ወቅት ትመጣለህ እንደዚህና ቅድም ስትቀረው ገርሞኛል። ወማ ኸለቅቱል ጂንነ ወልኢንሰ ኢላ ሊየዕቡዱን የሚለው ያ አያ ቲንክ ሶ በጣም ተጽእኖ የፈጠረብኝ እና ገርሞኛል ስትቀረው እራሱ። ያ እና እሱ አያ በጣም እንትን፣ ለምን ወደዚህ ምድር ለምንድን ነው የመጣሁት ብለህ ታስባለህ። እኔ ማን ነኝ ብለህም እኮ እራሴ ትጠይቃለህ አንዳንዴ። ባይዘ እንደዚህ ቆመህ መስታወት ፊት ለፊት ጠይቀህ ታውቃለህ፣ እራሴ ማን ነኝ አለ ለምንድን የመጣ ለምን የተፈጠርኩት ብለህ ስታስብ ያ አያ በቃ መልሱን ይሰጣል። እዛ ላይ ሙሉ መልስ አለ እና እሱ ነው ዓላማም ይሰጣል ለራይ ይሄን ይገልጽልና በጣም ሽኩረን ሳስለደረሰብን ውድና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን በሙሉ ከዓሊ ጋ ያለን ቆይታ እንደቀጠለ ነው። ከአፍታ ደቂቃ በኋላ ተመልሰን የምንመጣ ይሆናል። ሳትርቁ ጠብቁን። ዜና የተከበራችሁ የአፍሪካ ቲቪ ተመልካቾቻችን ተመልሰን መጥተናል። ይህ ፕሮግራማችን አያ ወሂካያ የተሰኘ ፕሮግራማችን ነው። እንግዲህ የዛሬ እንግዳችን ዓሊ ነው። ከዓሊ ጋር ሰፊ ቆይታዎችን አድርገናል። ከረፍት በፊት ማለት ነው። ብዙ ነገሮችን አንስተናል። በቁራን ዙሪያ በሰፊው እያየን ነበረ። እንደዛው ይሄ ተሞክሮ ደግሞ በተወሰነ መልኩ ከሱዳን ጀምሮ እስከ አዲስ አበባ ያለውን ነገር ለማየት ሞክረናል። አሁን ደግሞ እዛው ባለንበት ሆነን አልይ ቅድም ተጽዕኖ የፈጠረብህን የቁርኣን አያዎች በሚል ነበር ጠይቄ ይሄ ነበረ። በህይወት ዘመንህ ደግሞ እስኪ ምናልባት እስከዛሬ ደርስ ባለው ህይወት ለኢስላም ይሄን አበርክቻለሁ ብለህ የምትለው ነገርስ ይኖራል? ወደፊትስ የምታቅደው የምታስበው ነገር ይኖራል? የሚለውን እስኪ ዳሳስ እናርጋት። ያ ከባድ ኃላፊነት ነው። ምክንያቱም ሁሉም ሰው አድርጎት ማለፍ ያለበት ነገር ነው። ይጠየቀኛለሁ እና እኔ ማስበው ነው ምነግር እዚህ ላይ ልክ ላልሆን የምችላለሁ። የራሴን ማለት እና እኔ አሁን የደረስኩበት እሳቤ ነው። ሁላችንም ወደ ምድር ስንመጣ ለእኔ ጀስት ላይክ እንደ ወታደርን ብዬ አስባለሁ። ሁሉም በይ ያለበት ኢስላምን መሆን ማድረግ አለበት ብዬ አምናለሁ። ያን ያመንኩት ለምን ኢስላምን በምን አገለገልክ ለሚለው ማለት ነው። ለምን ዳዕዩ በዳዕዋው አለ። ቁርኣንን በደንብ ያወቀው ሰው ደግሞ በማቅራት ሁሉም በራሱ ፊና ኢስላም ማገልገል አለበት ብዬ አምናለሁ እና እኔ ለራሴ ምንድን ነው ቃል የገባሁትም ነገር ነው። እንደ ሙስሊም ካራክተሪስቲክስ አለ፣ የእስልምና ስነ ምግባር በሚለው ምናልባት ቫሊዩ የሌለው ሊመስል ይችላል፣ ስታወረው ግን እያረከው እያረከው ስትሄድ በጣም ቫሊዩ አለው። እና እኔ ለኢስላም ይሄን አድርግ ያለሁ ብዬ የምለው ነገር የለኝም። ግን እያንዳንዷ ስቴፕ ላይ ስራመድ ስሄድ፣ ያን ኃላፊነት አስቤ ነው የምራመደው። ለምሳሌ ሰዎች ጋር እየሄድክ ነው፣ በስነ ምግባር መራመድ አለብህ መሄድ አለብህ አሰ ሙስሊም፣ ይሄ ለኢስላም የሆነ ነገር እያበረከትክ ነው። ኤቭሪዌር በጣም የሆነ አለ ማድረግ ያለብህ ነገር ይኖርና እንደ ሙስሊም እንደ ሰው ማድረግ አለብኝ ብለህ ታስብና ለኢስላም ምን ቫሉ ያለው ይህን ነገር ማድረግ ብለህ ታስባለህ። እሮጣለሁ ለኢስላም ቫሉ ካለው፣ ያ ድርጊት ከሌለው ያ ብዙ ጊዜ ዋጋ አይሰጠኝም። እንትን አለው አልፈዋለሁ። ለምሳሌ ዝም ብሎ ዱንያዊ ጥቅም ከሆነ ፍጥነቱ ነው ሊፈለኩት አድርገዋለሁ ግን ስፒዱ የዛኛውን ያክል አይሆንም። ለኢስላም ቫሉ አለው በሚለው ስፒድ አልሄድበትም። ሶ እያንዳንዷ ስቴፕ ላይ በስነ ምግባር የመሄድ ኢስላምን ማሰብ ማስታወስ ይሄን ነው አድርጊያለሁ ብዬ የማስበው። እንደገና ስለ እስልምና ይሄ አላ ምንም አይነት ግንዛቤ የሌላቸው ሙስሊም ያልሆኑ ማህበረሰቦች ይኖራሉ ማለት ያው፣ ጀስት አብረውኝ በጣም ክሎዝሊ እንቀራረባለን እና ያኔ ምንድን ነው የማድርገው ጎረቤት ጋር ሊሆን ይችላል፣ እንዲሁ በአጋጣሚ የመተዋወቅ ሊሆን ይችላል። መጀመሪያም አድርገው ያው ቀስ እያሉ መተዋወቅ፣ ከዛ በኋላ ኢስላም ማለት ምንድን ነው የሚለውን ማስረጽ። አሁን ይሄ እንትኑ አይደለም፣ ይሄ ወደ እስልምና የማምጣት አይደለም። ጥፍጥናውን ነው የማሳየው፣ በምችለው አቅም ነው። ይሄ እንደ ጉራ ወይ እንደ ራስን ማግዘፍ ሳይሆን ለምሳሌ ስታወራ ስትነጋገር፣ በስነ ስርዓት ከጎረቤት ጋር የጎረቤት ሀቅ ማለት ምንድን ነው? ጀስት በማክበር በመከባበር መኖር አብሮ። ሶብር ሲቆጡ ወይ ደግሞ በጣም ሆት ሆነው በተለያየ ምክንያት ባልሆነ ሲቆጡ፣ በተለያየ አንገር፣ ከጎረቤትም ከሌላም ቦታ ከውጭም ኤቭሪዌር፣ እስቲ ረጋ በሉ። ምንድን ነው ያለው ነገር? ያው ትግል አለ። በእርግጥ እኔ አሁን ቁጡ አይደለሁም ያልኳለ ኢስላም ስታስብ ታበርደዋለህ። ያው ለእስልምና ይሄ ያልከው ያነሳው የሥነ ምግባር ዳዕዋ ቀላል አይደለም፣ በጣም ለምን? ረሱል ሰለላሁ ዐለይሂ ወሰለም ራሱ እኔ የተላኩትኝ ስነ ምግባርን ላሟላ ነው ብሎ የተናገሩት ትልቁ የዳዕዋቸው መሳሪያ የነበረው የረሱል ሰለላሁ ዐለይሂ ወሰለም የነበራቸው ስነ ምግባር ነው። ለምሳሌ የምናውቁ ታሪኮች ብዙ አሉ። አንደኛው አራቢ መጥቶ ረሱን እንቀርበው እየነቀነቀ አንተ ሙሐመድ አብዱልሙጠሊብ ቤተሰብ ቤተሰቦች ስትባሉ ብድር ተበድራችሁ አትመልሱም ብሎ ነቀነቃቸው። ለምሳሌ ዑመር ነበሩ ካጠገቡ። ዑመር በጣም ጀግና ናቸው። አወጡ ሰይፋቸውን እነሳቸው ታው ዑመር አሉት። እኛ እኮ ንተን የምንፈልግህ በእኔና በሱ መካከል ምንድነው ጥፋተኛው ብለህ እንድታፋርዳን ነበር ምንፈልገው፣ ብድርህ መልስ እንድትል እኔም ወስጀበት ከሆነ ያለ አግባብ ከሆነ እሱን ታው እንድትለው እንደዚህ አንፈልግም። ስለዚህ ላስደነገስክበት የሆነ ካሳ ስጠው ምናምን ብለው አሉት። ያ ሰውዬ ሂዶ ሰለሞን የመጣው ቀጥታ ሲመለስ ስለ ምግባር የምንለው አሁን እያነሳው ያለው ከሙስሊሙ እንደውም አሁን ላይ የጠፋው ትልቁ ትልቁ እንደውም የዳዕዋ መሳሪያችን ስለ ምግባር ነው። ስለዚህ አሪፍ ነገር እያነሳህ ነው። በጣም ንትን ስላ ይሄ አሁን ያልኩህ ነገር ያው ኮምፕሊት ነው እያልኩህ አይደለም። ያው እንደ ሰው ደግሞ ግድፈት ይገኝብሃል። ግን በተቻለ አቅም ይህን ስታስብ ኢስላም ትዝ ሲልህ ብለ ታበርደዋል። እና ይህን ነው እኔ አድርጌያለሁ ብዬ የማስበው። አላጅሚላ በነገራችን ላይ እያንዳንዱ በምንሰራቸው በህይወት ክንውኖቻችን ላይ የሆነ ስራ ልንሰራ ስንል እስልምና ይፈቅደዋል አይፈቅደውም፣ እኔ ብሰራው እስልምናነስ ይወክላል አይወክልም። አንዳንዴ እንደ ግለሰብ ሆነን የምንሰራቸው ስራዎች እንደ ሙስሊም እንደ እስልምና የሚታዩ አሉ። ለዛን አብዛኛው ሰዎች በተለይ ወደ እስልምና የመጡ ሰዎች የሚናገሯት ነገር አለች። ሙስሊሞችን አይቼ ሳይሆን እስልምና አይቼ ስለመጣው ደስ ብሎኛል ይለዋል። ለምን እንደ ግለሰብ የሚያዩ ግለሰብን ሲያዩ ሙስሊሙ ነው ብሎ ነው የሚያስቡት። እንደ እስልምናና በጣም ትልቅ ሊሰራበት የሚገባ ነገር ነው ያነሳኸው። ትልቅ አበርክቶ ነው ብዬ አስባለሁኝ። ከዚህ ጋር ተያይዘው ምናልባት እስኪ ናንሳና፣ ትልቁ ደግሞ የዲኒል ኢስላም ምሰሶ ብለን የምናነሳው ሶላት ነው። አብዛኛው ደግሞ እንደ ሀገራችን ስታተስ ማለት እንችላለን ከሶላት ጋር ያለን ትምህርት ቤት ላይ የሚበለው ወይ ደግሞ የስራ ዘርፋችን ላይ የሚቃረኑ ሰዓቶች በጣም ያጋጥማሉ። እስኪ አንተ ጋር እንዴት ነው ሶላትና አሁን ያለህበት ስራ አብሮ ማስኬድ የሚቻልበት ነው ወይንስ እ ነው የሚለውን እስኪ ትንሽ። አዎ፣ እንትን ነው አሁን አብሮ ማስኬድ አይቻልም ብሎ ተገቢ አይደለም። በቃ ግዴታ ነው ግዴታ ነው ማስኬድ አለብ ማስኬድ አለብ ሶላትን ለምን በኋላ ያው መጠየቃችን አይቀርማ። ለምን እሷ ከተስተካከለች ነው ሌላውም አለ ተባሉ። ያው ግን አሁን በራስ ላይ ምስክርነት መስጠት መሆን እንዳይሆንብኝ እና እንትን ነው በቃ የሆነ ሲመቻች በሚለውም ሳያዝ ስ መስጊድ ሳደርሶ መስጊድ አካባቢ ስትሆን ሮጠ መስጊድ የመግባት ሰምታይምስ ደግሞ ብድግ ብለህ መስጊድ ትሄዳለህ። አንዳንዴ ደግሞ ስታዩ ሰዓቱ ሄዷል፣ መስጊድ አደርስም፣ ቤት ትሰግዳለህ። አንዳንዴ መንገድ እያለፍክ እንዲሁ አዎ፣ እዛው እግረ መንገድህን ውዱ አድርገህ እዛው ሲሰግዱ ታገኝና ትሰግዳለህ። እና ያ ተገቢ ላይሆን ይችላል። ትክክለኛው ውስጥ አምስቱን የሰላት ጊዜያቶች በትክክል ሙሉ ህይወትን ሰጡ ቅድም ያልነው አያ በቂ ነው እሱ መስጊድ ላይ ሄዶ ምንም ዊዛውት ኤኒ ኤክስኪውዝ ነው። እንደዚህ ሆኜ ነው እንደዚህ ምናምን ሳትል ሄደህ መስጊድ አምስቷን ወቅት መስገድ አለብህ፣ መስገድ አለብህ። ይሄ ነው። ይህን አይነት ሰው ከምን አንጻር ተነስቼ መሰለህ፣ አብዛኛው ጊዜ አሁን በተለይ ከሰባት ጋር ተያይዘ ያሉ ነገሮች እንደ ክልከላ ነገሮችም ይኖራሉ፣ አንዳንድ ቦታዎች ላይ። አንዳንድ ቦታዎች ላይ ደግሞ አለመፈቀድ ነገር አለ። አንዳንድ ቦታ ከነብስጃችንም ተነስተን ሊሆን ይችላል። ሶላት ብዙ በናሳልፈው ና ለምሳሌ የማውቃቸው አንዳንድ ወንድሞች አሉ ዙሁርን፣ አሱርን፣ መግሪብን ከኢሻ ጋር አብረው ማታ የሚሰግድ ሀታ ሊቆሙ ሲሉ ምን ይላሉ? በል ተሰብሰብ ነው ምናምን ዙሁር ተሰብሰብ አሱር ተሰብሰብ ይላሉ። እንደ ቀልድ ያደረጉት ማለት ነው። እና ለሶላት ደግሞ ያለው የተሰጠው ቦታ በዲነል ኢስላሜ ከፍተኛ ቦታ ተሰጠ። ለምን? በሁለቱ መሀል ያለውም ደግሞ ልዩነት ትልቁ ሶላት ስለሆነ ያንን ለማለት ያክላል ለማስታወስ ያክልን ምናልባት ብዙ የሚከታተሉ ማህበረሰቦች አሉ። በያላችሁበት የሶላት ወቅት ጠብቀን ለመስገድ እዚህ ላይ ግን እንደው በወሬ አንድ እንትን ልጨምር የፈለግኩት አሁን ሰላተን ሌይል ላይ ያለን ኤነርጂ እሱንም በዚህ እግረ መንገድ መግለጽ ይፈልጋል። ቢኮዝ ያው እንደ ሚዲያ ለብዙ ማህበረሰብ የሚደርስም ስለሆነ ይሄ ቆይታችን ሰላተን ሌይል እንደው እኔ እሰግዳለሁ እያልኩ አይደለም። ሰላት ላይ ግን እንዲሁ አግርቶለህ አንዳንዴ አለ ነሽጦ፣ ብድግ ትላለህ። ያ ሰግደል ወላሂ ያኔ ጸጥተዋል። ጀስት በቃ አንተና አላህ ብቻ ነው ያላችሁት። በቃ ልክ በቃ ያን አስበህ ያው ባታዩኝም እንደምታዩን ሆናችሁ አይደለም ያው ያን ልክ አስበህ ኢሚዲየትሊ ሲጀምር ሰላቱን ያኔ ታቀዋል። እና ሚገር አሁን ይህን ስልህ ሁሌ አደረገዋለሁ እያልኩህ አይደለም አድርጌዋለሁ እያልኩህ አይደለም እንትንም አይደለም ይሄ ስራን እንደዚህ ለማውጣት አይደለም። አላህ እሱን ነገር እንትን ይበል እንደይታ እንዳይሆን እና እንደው እግረ መንገዴን ሳልናገረው እንዳላልፍ እና ኡማው ያን ቢያድርግ አዛ፣ አንተ ያኔ የሆነ የሚያስፈልግህን ነገር ያኔ ጠይቅ በሆነ ተአምር ታገኘዋል። ለመሰላሰላት ስለተነሳ በሚል በጣም ሽኩረናል፣ እየዋይ በጣም ሽኩረን። ምናልባት ሰዓታችንም ወደ መገባደዱ እየደረሰ ነው። እስኪ እንደው ማስተላለፍ የምትፈልገው መልእክት ካለ ለአጠቃላይ ማህበረሰቡ። እኔ ማስተላለፍ የምፈልገው ያው አሁን ላይ እንደምታውቀው በዱንያ በዱኒያ በጣም እንትን ብላል። በቃ ቢዚነቱ፣ ሩጫው፣ ሀሳቡ፣ ጭንቀቱ ብዙ ነገር አለ። ሶብር የሚለውን ሁሌ ሁሌ በምንተነፍሰው አየር ልክ ማስታወስና ማድረግ ያስፈልጋል፣ ከራሴ ጀምሮ። ለምን ሶብር ትልቅ ኢነርጂ አለው። በጣም ይገርም ምንትናለሁ ባልና ሚስት ራሱ ሶብር ካለ አብሮ እስከ ዘመን እርጅና ይሄዳል። ሶብር ካለ ስራ ባልደረባ ጋር እስከ መጨረሻ ትሄዳል። አንዱ ሲግል አንዱ ይሶብራል። አንዱ ሲሳሳት ያኛው ሶብር ካለ ያስተካክላል። ና ይሄ እንደው እንደ ኦክሲጅን ሁሉም ማህበረሰብ እንደው ቢያስታውስ እና ቢያደርግ ከኔ ጀምሮ እኔም አሁን ይህንን ተናገር ያለሁ ለራሴ እንደ ኃላፊነትም እሸክመዋለሁ እና ሶብር የሚለውን መልእክት ማስተላለፍ ፈልጋለሁ ችግርም መጣ ምንም መጣ ዋቴቨር መቻል ያስፈልጋል የሚል ነው። ጀዛከላሁ ኸይረን አልየ። ዋይ ውድና የተከበራቸው የአፍሪካ ቲቪ ተመልካቾቻችን ከአሊጋ እንግዲህ ሰፋ ያለ ቆይታዎችን አድርገናል። ብዙ ነገሮችንም ለማንሳት ሞክረናል። ምናልባት እኛም እናንተ የምንጠቀምባችኋለን ብለን ያሰብናቸው ናቸው። ከቁርኣን ጋር ተያይዞ ያነሳናቸው ነገሮች በሰፊው አሉ። እንደዛው ደግሞ ከስራና ሶላት ጋር የሚያነሳ ነው አለ። በተለይ የለይል ሶላቷን ትኩረት አድርጎ ተናግረዋል አሊም። እናንተም ሁላችሁ ሞክሩት። እስኪ አንድ ቀን ተነስተን ቢያንስ ዛሬና እናንተና እኔ ሌላን እንስከታት ከዛ የምናገኘው ሰኪና ነን እየቀልባችን መጠየቅ የምንፈልገውን እንጌታ ማንንም ሳይን ሳንጩ አላህን ብቻ እናናገረው እስኪ በሚል ትኩረት ለማድረግ ሞክሯል። በስተ በስተመጨረሻ ደግሞ የሶብር ነገር አደራ አደራ ብለናል። ሶብር እንደሚታወቀው ወላ አስር ላይም አለ በየ ቦታው ላይም አለ። ሁላችሁም የሚጠፋችሁ ነው። ይሄ አልጠብቅም። ስለዚህ አሊ በሰፊው ትኩረት አድርጉ። ብዙ ነገሮች እንዳስጠቀመን ተስፋ አድርጋለሁኝ። አሊ ጅዛከላሁ ኸይረን አንተን ስለዚህ በቀጣይ በአዲስ ፕሮግራም እስከምንገናኝ ድረስ ከቀሪ አፍሪካ ቲቪ ፕሮግራሞች አብራችን ቆዩ። ወሰላሙ አለይኩም ወረሕመቱላሂ ወበረካቱህ።